በዚህ በሰለጠነ ዘመን የምን ዱላ ነው ድርድር እያለ? የድርድር ጊዜ አውቅቷል። የአንዳችን እንደሚፈስና እንገላገለዋለን። ስለምን ደም መፋሰስ ነው የምታወሩት ሳርዬ እኛ ደም ከተፋሰስ ነው የዓለም መሳቂያ ነው። ምን ነው አንድነታችን አይሻልም? አንድነት የሚባለው የጋራ ተጠቃሚነት ሲኖር ነው። አልገባኝም ያልገባኝም? እንዴ ስለምንድን ነው የምታወሩት? ስለዚህ ቤት ነው ስለ ሀገሪቷ ችግር ነው የምታወሩት? ይሉ ሳርዬ ለማንኛውም ገብተን በጠረጴዛ ዙሪያ ብናወራ ይሻላል ወይ? አንተ ወየኔ፣ ደም ሲፈስ ነው እዚህ ቤት የምትገባው? እንደው በፈጠራችሁ፣ አረ እንደው በፈጠራችሁ ከደም ወሬ ውጡ። ለዚህ ቤት የሚጠቅመን ያለንን ተካፍሎ መብላት ነው እንጂ የምን ደም መፋሰስ ነው? ሁሉም ከመሬት ተነስቶ ደም ያፈስና ለብሔሬ ለዘሬ ስል ነው ብሎ ዘሩን መሸሸግ ያደርጋል። ከዛ በኋላ ጀግና ይባላል። ረንደው እስኪ እሱን ያሽን የጦር መሳሪያ ጣይና ገብተን እንደተማረሰው በጠረጴዛ ዙሪያ እናውራ ደግሞ ሳርዬ ለእኛም የሚጠቅመን ደም ማፍሰስ ሳይሆን ደም መለገስ። በማውራት ያላገኘሁትን መብቴን በዱላ ጠይቃለሁ። ቆይ የጠየቅሽው ጥያቄ ተሳክቶልሽ ቢሆንስ? የዛኔማ መሳሪያዬን እጥላለሁ። በይ ጣይ። ይኸው በአካውንትሽ ገቢ ያደረግኩበት የገቢ ደረስ አራት መቶ ሺህ ብር አይደለም የጠየቅሽው? ተመስገን ተመስገን፣ እንደ ሶሪያ ከመበታተ እንድነናል። አይ አንቺ አሜሪካ ውስጥሽ ረመጥ ላይሽ የፈካ ስራሽ ሁሉ እንደ ሊጥ የቦካ ያንቺ ክፉ ሐሳብኛ ላይ ላይሳካ የነጣጠልችን በጉል ባጉል ፖለቲካ። ሂጂ ሂጂ አሜሪካ። ጀግና ኢትዮጵያውያን ነን ተጠቃሽ ለአፍሪካ እኛ እንድስ እንደሆን ጠላት ያፍራለካ። የጦር መሳሪያ ለማንም አልጠቀምም፣ ለሻጮቹ ነው እንጂ መሳሪያ እየሰጡ ነው የሚያባሉ።